ሌላም ነገሮች አሉ። አሳያችኋለሁ። ሽቶ ላደርግ እስኪ። እንዲሁ ቶይማ ቶይማ በጣም ነው ደስ የሚለው በእውነቱ። መሻላ በል እያንዳንድ መሻላ በል ያው ሸረኛ ምቀኛ ካለ አሁን የነ ጫላ ዘመድኩን ጨለለን እና አሮጊቷን እንዲያው አድርሱልኝ አድርሱልኝ። ኢዳል ሙባረክ ብያለሁ። ሌላም አንዲት ነገር አሳያችኋለሁ። ልቀያየር እችላለሁ ደግሞ አንድ ቀይር የመጣው ያ ኢድል ሙባረክ እያላችሁ ጻፉ። አሁን በአዴኖችና እና የነ ጉራጌዎች የነ ሮማን የነ ኦሮሞዎች የነ ዘመድኩን ነቀለ አንድነታችን፣ ትስስራችን፣ ፍቅራችን በጣም ስለሚያስቀናቸው ብዙ ነገር ይቀባጥራሉ፣ ጥላቻቸውንም ይረጫሉ። እነዚህን ግን ከምንም አትቁጠሯቸው። ብትችሉ የእኛን አንድነትና ትስስር ለነ ዘመድኩን ነቀለ፣ ለነ ሮማን፣ አሮጊቷ፣ ትልቋ ጉራጌ ሴትዮው ወስዳችሁ አድርሱልን አራት ነጥብ እንኳን አደረሳችሁ። ኢደል ሙባረክ። ኦኬ። አሁን ደግሞ ቀይሬ እመጣለሁ። አሁን ደግሞ ቀይሬ እመጣለሁ። በጣም ብዙ ነው ያለኝ። ብዙ የሚወዱኝ እህት ወንድሞች ስላሉኝ ብዙ ነው ይላኩልኝ በቀን

እንግዲህ ለስልምና እምነት አማኝ እህት ወንድሞቼ ኢድል ሞባረክ ብያለሁ። እንኳን ጾሞ ለመፍታት አበቃችሁ። ሌላው ደግሞ ከጉራጌ ተወላጅ እንደነ ሮማን አይነት ጣልቃ ገብነት በአማራ ውስጥ ላይ ከኦሮሞ ተወላጅ እንደነ ዘመድኩን ነቀለ እንዲሁም ያልታወቁ በአዴናውያን እንደ ግም ጥርስ በውስጣችን የተሰገሰጉ ሲያለቅሱ ሰንብተዋል እና ለነ ሮማን እና ለነ ዘመድኩ ነቀለ ደግሞ አድርሱልኝ። ሶሻል ሚዲያውን ደግሞ ተጠቀሙበት። እኛ እንደዚህ ነን። እኛ የሰውን ስታከብር ያንተን ታስከብራለህ። እኔም አውቀው ይሄ ነው እንጂ በነጨለለ በነ ምናምን አናውቅም። ሚዲያውን ተጠቀሙበት። ይሄን ነው ማለት የምችለው። እንዴት ነው? አምሮብኛል። መሻላ በል እያንዳንድ ብዙ ነገሮችን ቀይር ያሳይቻቸዋለሁ። ኤድ ሙባረክ ብያለሁ። የእስልምና እምነት አማኝ እህት ወንድሞቼ፣ የትግል አጋሮቼ ኔክስቴር ደግሞ ፈጣሪ ብሎት ነፃ ወተን በአካል ፌስ ቱ ፌስ የምንገናኝበት ዘመን ያምጣልን። እውነት ለመናገር የዘንድሮ ረመዳን በጣም አጭር ነበረ። እኔ እራሱ አለቀ ሲባል ገርሞኛል። እኔ ደግሞ ይህም ፎጣ ደግሞ ብዙ ሰዎች እየጠየቃችሁኝ ነው፣ በውስጥ ካናገራችሁ፣ ኮሜንት ላይ በጣም ብዙ ሰዎች አላችሁ፣ ካናገራችሁ አድራሻውን እነግራችኋለሁ። በጣም ነው የሚያምረው። በየአይነቱ ነው ያለኝ። ነኝ እንደዚህ ነኝ፣ ሀብታም ነኝ፣ በጣም በጣም ሀብታም ነኝ። ያ በጣም ሀብታም ስለሆንኩ እና አሁን እዚህ የሚሰቃዩ አህዮች አሉ፣ የበታችነት ስሜት የሚሰማቸው አሉ፣ ብዙ የሚያለቅሱ አሉ። እና እነዚህ አልቃሾች መልካም ለቅሶ ይሆንላቸው። በእኛ ውስጥ ገብተው ብዙ ነገር ለማድረግ የሄዱትን ቀልብሰነዋል። ያው ብዙ ዋጋ ብዙ ዱላ ብሰደብበትም ችግር የለውም። ነገ ነገ ወዲያ ግን የእኛ ይሄ ታሪካዊ ቪዲዮ የአማራዊ የፖለቲካ ማመሳከሪያው ነው እንደሚቀርብ መቶ ፐርሰንት እርግጠኛ ነኝ ማለት ነው። ያ ያው ጥሩ ነገር ለማግኘት መራራን መቅመስ ግድ ነው። አሁን ደግሞ እንደዚህ እንትን የሚያደርጉ ያለ ጸረ አማራ የሆነ አካሎች በውስጣችን እየገቡ ሌላ ነገር ለመፍጠር የሄዱበት እርቀት ነበረ፣ ቀልብ ሰኗል እና ለዘመድኩን ነቀለ ደግሞ አድርሱልኝ፣ ለጃል ዘመድኩን ነቀለ ማለት ነው። በእንትን የተደበቀው አማራን ለመበታተን የመጣው ማለት ነው። እና ሁላችሁንም የእስልምና እምነት አማኝ የት ወንድሞች በድጋሚ እንኳ ደረሳችሁ። ያው ለአንድ ሳምንት ምናልባት ወደ ሚዲያ ላልመጣ እችላለሁ ከሳምንት የራሴ ጉዳይ ስላለኝ ነው። ከሳምንት በኋላ ደግሞ እንገናኛለን ማለት ነው እና ቤቱን ኮፕሊንክ አሁን ይኸው ከስር የሚሳደቡት እነማን እንደሆኑ ለምን የእስልምና እምነት ጥላቸው ያለባቸው ግን አማራ ያልሆኑ የነ ዘመድ ኩነቀለና እነ ሮማን ያሰማሯቸው የብአዴን ቅምጦች ናቸው ማለት ነው። እኔ ደግሞ አይላቪውም ሙስሊም ታነቅ። እኛ እንደዚህ ነው ያደግ ነው አሁን የው እንግዲህ ከስር የሚሳደቡትን እያያችሁ ጠላትሽን ነው ሂደሽ ታብታብ ስታደርጊለት ምት ማለት ነው። ፋክቱ ይሄ ነው፣ ሀቁ ይሄ ነው። ያው ሚኪ እንዳለመታደሉ ነው። ነጭ ነጇን ሀቋን በመጋፈጥ ነው። የአረብ ገረድ ይለኛል። እዚህ አንዱ አሁን የአረብ ገረድ እያለኝ ነው። እንደ ኑሮ የሮፕ ነው የምኖረው። ሁለተኛ ደግሞ ማንን እየተሳደብክ እንደሆነ ጠላታችሁን እያወቃችሁ በብሎ ካጠናግሩልኝ የበታችነት ስሜት የሚያሰቃያቸው ጭምብላሞችን ማለት ነው። ልከኛ እንደነሽ የት አለ ሙሉ ሰላም፣ እንዴናድል ሙባረክ አሌና አሌኩ ቀበላለሁሁለቱንም ቅድም አመስግኑልኝ ስለችሁ የነበረ ይችው ነች። አመስግኑልኝ ፎሎ በሏት። ቴንኪው ኢድ ሞባረክ ብያለሁ በድጋሚ እኛ ዘርካታዋን እናመሰግናለን። ወንድዬ ለዛሬ አመት ደግሞ ነፃ ወተን በሰላም በደስታ በአካል ሁላችንም እዚህ ያለን ከዚህ መተከራ እና ተከራ ወጠን የምንገናኝ ያድርገው። በድጋሚ ዋረክ የት ቦታ ነው? ቤት ደስ ይላል። ንሻላ አመሰግናለሁ። ይታያል ይታያል። አንቺ ምን ሀገር ቤት ሀገር ቤት መስለሽ የለ ዳቦ ራሱ ጋግር። ደስ ይላል ደስ ይላል። ሀገራችን ማለት ነው ያ ያ በጠራር በሞሰብ እና አንቺ እስከምታቀራረቢ ቡናውን ጭሱን እስክታደርጊ፣ ይህንን ለቀቅላ አድርግብሻ የዛሬ ዓመት ያድርስ ሽጣልሱ። ደስ ይላል። መሻላ አውዳመት አውዳመት መስላችኋል፣ እኮ ዛሬ መዳም ማንኛችሁ እንደሆነ አልገባኝም። ያ በቃ ለዛሬ ሹመናታል። ዋው ቤታችሁ ደስ ነው የሚለው ነፃነት ይሰጣሉ ይመስለኛል አሰሪዎቻችሁ እና እንደዚህ አምሮባችሁ ስላየኋችሁ ደስ ብሎኛል እህቶች እንዴት ናቸው እህቶች ወንድሞች ኤድ ሙባረክ ብያለሁ እንኳን አደረሳችሁ እንኳን አደረሰን እንኳን አብሮ አደረሰን ታል ኤድ ሙባረክ ባያቸው እንጂ መዲ ልከኛ አንቺም ዛሬ በአንቺ ማፋወጣሽ፣ ዛሬ በቃ ከዚህ በኋላ ዝምታ ይሰበረ፣ ደስ ይላል። እናመሰግናለን። ወደ በጣም ነው የማመሰግነው እኔ በራሴ በጣም አመሰግናለሁ። ቴንኪው ስራ ከበርከን አለ አክበረ አሜን ታለም። ይህ ግዴታ ያለው ምን እናንተ አይደል ታብታብ ስታደርጉት የምትውል ሚዲያ እኮ ነው። አውድ አመት ሲሆን